ነው በብሩኬ ቤት ሲመጣ፣ እንደውም ካይሚ ቤት የብሩኬ ቤት በጣም ፓወር ያለው ቪዲዮ ነው የሚመጣው። ብዙ ጊዜ ካያችሁ ማለት ነው እኔ ሁለት ቤተሰብ ትላንትና መመስገን ያለበትን ሰው ሳናመሰግን ነው ያለፍ ነው። እንግዲህ ትላንትና በሚገርም ሁኔታ ሀይምዬ ቡራን ሰፕራይዝ አድርገዋለች ወ የሁለት መቶ ሺህ ሲሆን እንግዲህ አገዘው። ያው ሹፌራቸው በጣም ጥሩ ልጅ ነው። በጣም በጣም በጣም መመስገን ያለበት ነው። ያው ሀይሚዬ እሱ አጠገቧ ባይሆን ኑሮ ምኑንም አታቅም ወጫውንም መግቢያውንም ስለማታቅ ብቻዋን ሰፕራይዝ ማድረግ አትችም ነበረ። ይሄ ሹፌራቸው እንግዲህ አግዟት ሀሳቧን፣ ምኞቷን፣ የፍላጎቷን አሟልቶላት ከብሩኬ ጋር አብሮ እንዲገናኙና አብሮ ሰፕራይዙን በደንብ አርጋ እንድታደርግ ረድቷታል ማለት ነው። በጣም ነው የምናመሰግነው። በጨረቃ ፋሚሊዎች ስም እናመሰግነዋለን ማለት ነው ልጁ ማለት ነው። በተረፈ ደግሞ ዛሬ ደግሞ በጣም የሚገርምና ደስ የሚል ነገሮች እናያለን። ያው በቡሩኬ ቤት ነው ዛሬ ደግሞ የምጠበቀው የሚመጣውን፣ በቡሩኬ ቤት ነው አሪፍ ነገር አለ ብዬ አሪፍ ነገር አለ ብዬ ጠብቃለሁ። ለምን በሁሌም በቡሩኬ ቤት ሲመጣ የሆነ ሰፕራይዝ ወይ የሆነ ደስታ ወይ የሆነ አስደንጋጭ ነገር ነው የምናየው በቡሩኬ ቤት። በጣም ከባድ ነው። በብሩኬ ቤት ሲመጣ እንደውም፣ ካይሚ ቤት የብሩኬ ቤት በጣም ፓወር ያለው ቪዲዮ ነው የሚመጣው። ብዙ ጊዜ ካያችሁ ማለት ነው። እኔ እግዚአብሔር ብዙ ጊዜ ሳይ በቃ ብሩኬ ቤት ነው ፓወር ያለው ቪዲዮ የሚለቀቀው። ብዙ ጊዜ ካያችሁ እና ደስ ይለኛል ያን ሀሳባቸው የሚያመጡበት ምናምን ሁሉ ነገር በጣም ደስ የሚል ነው። ዛሬ በጣም በጥሩ ሁኔታ ይመጣሉ ብዬ አስባለሁ ማለት ነው ውዶቼ። እና ደግሞ ሀይሚዬ የሆነ የተጣላችሁ ሰው አለ መሰለኝ፣ ቤተሰብዬ እንደ ምትለቃቸው ሀያ ራሳ ላይ በጣም የሆነ ነገር ነው። በቃ የሆነ ያስቀየማት ሰው አለ፣ ከኋላ ሁኖ የሚያማት ሰው አለ መሰለኝ። አቅም የምትለቃቸው ነገር ቅማል አለች ቅድም ደግሞ ጀርባ የጀርባ ቅማል ማይለቅ አለች። የጀርባ ቅማል እንግዲህ ማይለቅ ማለት እኮ አንድ ሰው ስትወው ስትወው አለቅ ብሏቸው እንዲሁ እዛዎች ሁሉ ሚያማቸው ሰው ማለት ነው፣ እንደ ጀርባ ቅማል ረ ይሄ ሰውስ እንደ ጀርባ ቅማል ተጣበቀብኝ ትላላችሁ እንደዛ ማለት ነው። ቡራምት ያደረገው ነገር በጣም ይገርማል። እና እንግዲህ እነዚህ ልጆችን አንዳንድ መጥፎ ምቀኛ ሰዎች እንግዲህ ከራሳቸው ከውስጣቸው ከራሳቸው ከመሀላቸው የሆነ ሚያማቸው ሰው አለ ማለት ነው። ቤተሰብዬ እንደው እንደውም የሚያስቀምጡት እንትን በጣም የሚገርም የሚገርም ነገር ነው። ጥቅሶቹ በጣም ይገርሙኛል። ና ሀይሜና የቡርኬ ጥቅሶች ማለት ነው እና ገርሞኝ ነው እኔ ይህን ነገር የተናገርኩት እንጂ መናገር ፈልጌው አይደለም። ቤተሰቦችዬ እንግዲህ የትላንትን ነውም ነገር አይታችኋል። ያምራል በጣም ዛሬ እንግዲህ እንጃ እኔ ልቤ በቃ ደስ ደስ ደስ ይለዋል። እንግዲህ የሆነ ነገር ይፈጠራል ዛሬ ቤተሰብዬ ቡራዬም እንግዲህ ይህን ሰፕራይዝ ይህን ትልቅ ሰፕራይዝ ሰው ሀገር ላይ ሰፕራይዝ አድርገው፣ እሱም እንግዲህ የሆነ ከባድ ነገር እንደሚመልስላት ወይም ዛሬ ስለ መኪናውም ሊነግረን ይችላል። ቤተሰብዬ አላቅም ብቻ፣ ያው አንዳንዶቹ የሳሚ መኪና ነው ምናምን፣ ሳሚ ነው ማለት ነው ልጁ፣ ሹፌሩ የእሱ መኪና ነው የነዳው ምናምን ስሉ የነበራችሁ ውሸታም ናችሁ። የሳሚ መኪና አይቸዋለሁ። እንደዚህ አይነት አይደለም። ገብቼ ቲክቶክ ላይ አይቸዋለሁ። እንደዚህ አይነት መኪና አይደለም የእሱ መኪና። አቤት ግን የእኛ አንዳንድ ሰዎች ግን ለምንድን ነው ምቀኝነት የምንወደው? እንዲሁ ያርግለት በል ውስጥ ይሁንለት በል ውስጥ ካፋችሁ ጠይሁንለትን በጣም ይገርማል። እና ውዶቼ በጣም ነው የገረመኝ። በቃ እኔ የሆነ ነገር የሆነ ቪዲዮ ሲሰራ ከአፌ ግጥም አድርጎ ይወስዱታል። ከዛ በኋላ ዘሀፍቲትም እንደዚህ ያለች እንኳን አልኩኝ ካልኩኝም ካልኩኝም እንኳን አልኩኝ ልጆቹ በጣም ጎበዝ ስለሆኑ ነው እና ውድ ውድ ነገሮችን አሁን ሞል ላይ ውድ ውድ ነገሮችን ይገዛሉ። ሞል በወሰዳት ዛሬ እንግዲህ ሳስበው ሳስበው ዛሬ አልጀርጅ ምንድን ነው የሚባለው? ቤተሰብ ይሄ የዱባይ ረጅሙ ረጅሙ ፎቅ ምነብ አጀርከቲ ከሊፋ አልጀርከቲ አልጀልከል ከሊፋ አጀል ከሊፋ ነው። እኔ እንጃ እንግዲህ እዛም እንደዛ በወሰዳትና እንደዛ እዛ እኮ በስማ በጣም ነው የሚያምረው ነው ያሉኝ ጓደኞቼ፣ ይዚ ነግሩኝ፣ በጣም በጣም ነው የሚያምረው። እዛ ይዟት ሊሄድም ይችላል፣ ሰፕራይዝ ሊያረጋትም ይችላል። እዛ ወስዶ ቤተሰብዬ፣ እኔ እንጃ። ቡራ እኮ አይታመንም፣ የሚሰራቸው ስራቸው አይታመንም ቡራ እኔ በቃ ሁሌም ትልቅ ነገር ነው። ሁሌም በቪዲዮስ በሱ ቤት ሲመጣ ትልቅ ነገሮች ነው የምናየው። የሚያስደነግጥ ነገሮች ነው የምናየው። አሁን የሚበርቱልን ጎበዝ ናቸው። ሀይሚዬም ቡራም አንበሶች ናቸው። ቡራዬ ደግሞ ይገባዋል፣ ይገባዋል። ሌላም ሰፕራይዝ አርጊ። ቤት ግን ቤተሰብ፣ እኔ ግን ትላንትና ማለት ነው ሰጥተዋለች፣ እንዲ ሌላ ነገር ኬክ ከቆርሰች በኋላ ሌላ ነገር አልሰጠችም። ሰ ሽቶ ነገር ምናምን አልሰጠችም። እንዲ እኔ የሆነ እንግዳ መጥቶብኝ ቪዲዮን እያየው ነበረ። ትንሽ አሳልፌ ነው ያየሁት፣ እንግዳ መጥቶብኝ ነበር። ግማሹን አይቼ ትንሽ እንደዚህ መጨረሻውን ብዙ አላየሁትም። ለዛ ነው ውዶቼ። እና ሌላም ነገርም ሰፕራይዝ ብታደረጉ ጥሩ ይመስለናል ማለት ነው። ልጁንም ሰፕራይዝ ቢያደርጉት ቢያደርጉት እውነት ይሄ ሾፌሩን እውነት ቡራና ሀይሚ እውነት ሀይሚዬን ስላገዛት ሰፕራይዝ ቢያደርጉት ጥሩ ይመስለኛል፣ ለሹፌሩ ማለት ነው። ለመመሰላችሁ ብዙ ነገር ያደረገላችሁን አብሯቸው ሲንቀሳቀስ አብሯቸው ምናምን በቃ ከአብሮ እንኳን አይደለም አብሮ ከመዞር ቪዲዮም አብሮ የመስራት ቻንስ አግኝተዋል። እንደውም እድለኛ ነው። ከነብሩኬ ጋር ቪዲዮ ሰራ። ለምን በአሁኑ ሰዓት እሱ ዩቱብ ቢከፍት በአንድ ነው ከፍ የሚለው ማለት ነው፣ ይታይለታል። ለምን ከነብሩኬ ጋር ስለሰራ ማለት ነው። እና ውዶቼ ሰፕራይዝ ቢያደረጉትም ደስ ይለኛል ማለት ነው እና ያው እኔንም ሰፕራይዝ አርጉኝ እስቲ አንዳንድ አንድ ቀን በሰርፕራይዝ ላይክ አርጉ እስቲ ለምንድን ነው ግን ላይክ ማታደርጉት ለምንድን ነው ሰብስክራይብ ማታደርጉ ግን አንዷ ልጅ ምን እንዳለች ታውቃላችሁ በጣም ነው የተሰማኝ እግዚአብሔርን ነው የምላችሁ ምን አለችኝ መሰላችሁ ምን ነው 17 ሺህ ላይ ስታክ አድርገሽ ቀረሽ አለችኝ ስታክ አድርገሽ አሳዘንሽኝ አለችኝ ብዬሽ ዝም አልኩኝ ለማንኛውም ላይክ አርጉ እሺ ሰብስክራይብ አርጉቻው